የአህጉሩ ዋና የመሬት አካል ባትሆንም እንደ አውሮፓዊት ሀገር ትቆጠራለች። በሰሜን አትላንቲክ ውቅያኖስ እና በአርክቲክ ውቅያኖስ መካከልና በአውሮፓና በሰሜን አሜሪካ መካከል ያለች ትንሽ የደሴት ሀገር ናት። ልብን የሚሰርቅ ተፈጥሯዊ ውበት፣ ማራኪ መልክዓ ምድራዊ አቀማመጥ ያላት ሰላማዊ ምቹ ሀገር ናት አይስላንድ። አይስላንድ በአንድ መቶ ሦስት ሺህ ኪሎ ሜትር ስኩዌር ስፋት ላይ የተቀመጠች ደሴት ስትሆን የአይስላንድ ሪፐብሊክ ትባላለች። ከ380 ሺ በላይ ሕዝብ ያላት ከአውሮፓ ምዕራባዊ ጫፍ ላይ የተቀመጠች ሀገር ስትሆን በምድሪቱም ሰሜናዊ ጫፍ ላይ ያለው የሪካቪክ ከተማ መገኛ ናት። አይስላንድ በከፍተኛ እሳተ ገሞራ የተፈጠረች ሀገር ስትሆን መሬቷም ተራራማነት የሚያጠቀውና 11 በመቶ ክፍሏም በበረዶ ቋጥኝ የተሸፈነ ነው። አስደናቂ ወይም ተስማሚ የአየር ንብረት ያላትና ለመቁጠር የሚያታክት የሙቅ ውሃ ምንጮችና ሙቅ ፏፏቴዎች አሏት። በአይስላንድ ተፈጥሮ ያበላሻል ስለሚባል ዛፎችን መቁረጥና ከመንገድ ውጭ ማሽከርከር ህገወጥ ድርጊት ነው። የመጀመሪያ ሰፋሪዎች ኖርዲኮችና ሴልቲኮች ናቸው። የሰፈሩትም በዘጠነኛው ክፍለ ዘመን እንደሆነ ይገመታል። በሀገሪቱ ትውፊት መሰረት የመጀመሪያው ቋሚ ሰፋሪ ኢንጎልፈር ኤመርሰን የተባለ አንድ ኖሪያዊ የቫይኪንግ ጎሳ አባል የሆነ ግለሰብ ከነ ቤተሰቡ በቋሚነት ነበር። እርሱ ጎጆውን የቀለሰባት ስፍራ ዛሬ የአይስላንድ መዲና ሪካዊክ የተመሰረተችበት ነው። ከዚያ በፊት ግን ጥቂት ቀደም ብሎ አይርላንዳዊ መነኮሳት ሰፍረውበት እንደነበር ይነገራል። ከዚያ ወዲህ የተለያዩ ጎሳዎች በተለያየ ጊዜ እየመጡ ሰፍረዋል። እናም ዛሬ በደሴቷ እስከ አስራ አምስት የሚሆኑ ጎሳዎች አሉ። እነዚህ ጎሳዎችም በጋራ የሚኖር ማህበር መስርተዋል። በዚህ ስፍራ ነው በዓለም የመጀመሪያውና አሁን ድረስ የሚሰራበት ጥንታዊው አልተንጊ የተባለውን ፓርላማ አቋቁመው ይተዳደሩ የነበረው። የአይስላንድ ደሴት በኖሪ መንግስት፣ ከዚያም በመቀጠል በዴንማርክ ከ500 ዓመታት በላይ ቅኝ ግዛት ውስጥ ነበረች። በኋላም በ1936 ዓ ም ነጻነቷን አረጋግጣ ሉዓላዊት ሀገር ሆነች። ከዚያም ወዲህ አንድ የዓለማችን ሉዓላዊት ሀገር ሆና እስከ ዛሬ ቀጥላለች አይስላንድ ታሪካዊ ተፈጥሯዊና ባህላዊ መስህብ ያላቸው ህዝቦች መኖሪያ መሆኗ ይብዙዎችን ቀልብ ይስባል አይስላንድ በግሎባል ፒስ ኢንዴክስ መሰረት የዓለማችን ግንባር ቀደም ሰላማዊ ሀገር በማለት ያስቀምጧታል ግጭት የሌለባት ምንም ወንጀል የሌለባት ሰላም አስተማማኝ ዜጎቿ በሰላም ወጥተው የሚገቡባት ደሴት ለሰላማዊነቷ ታሪክ በራሱ ምስክር ጥሎላት አልፏል። ይኸውም የቀድሞ የአሜሪካ ፕሬዚዳንት ሮናልድ ሬገንና የሶቪየቶቻቸው ሚካኤል ጎርባቸው የቀዝቃዛው የዓለም ጦርነት እንዲያበቃ ያደረገውን ስምምነት የተፈራረሙበት አዳራሽ የሚገኝባት ሀገር ናት። አዳራሹ ለህዝብ እይታ ውስጡ ክፍት ባይሆንም ውጫዊ ክፍሉ አሁን ድረስ በክብር ይጎበኛል። በአይስላንድ ምድር ቋሚ ወታደር የለም፣ ህዝቧ ሰላም ወዳድ ነው። የሚያስገርመው በአይስላንድ በመቶ ሺዎች የሚቆጠር የጦር መሳሪያ በህዝቡ እጅ ቢገኝም እንስሳትን ለማደን ተግባር ብቻ ይጠቀሙበታል። ከ380 ሺህ አጠቃላይ ህዝቧ መካከል 190 ሺህ የሚሆኑ ዜጎቿ ጠመንጃ አላቸው። ይህም ሆኖ እንኳ በአውሮፓ ወንጀል የማይፈጸምባት ሀገር አይስላንድ መሆኗ ይገርማል። ሙስናና ብልሹ አሰራሮች በደሴቷ ፍጹም ውግዝ ናቸው። ሌላው አይስላንድ ሲነሳ አብሮ የሚነሳው በዓለም ላይ በጣም የሚታወቀው ድንቅ ተፈጥሯ ነው። አይስላንድ በዓለም እጅግ ልባማ ላይ ተፈጥሯዊ መልክዓ ምድር አላት። ከሰፋፊ የበረዶ ቋጥኞችና ጸጥ ያሉ ሸለቆዎች እስከ ሰላማዊ ፍልውሃዎችና አስደማሚ ፏፏቴዎች የተሞላ የአይስላንድ ተፈጥሯዊ ውበት በራሱ መንፈስን የሚያድስ ሰላምና ጸጥታን ይለግሳሉ። እነዚህ መልክዓ ምድሮች ለጎብኚዎቿ ፍጹም የሆነ የደስታ ትዝታን ያሰርጻሉ። ፀሐይ ከእነዚህ ውብ መልክዓ ምድሮች ጋር ተባብራ በውበት ላይ ውበት አነባብራ አይስላንድን አይረሴ ታደርጋታለች። በአንታርክቲክ ቀለበት ውስጥ እንደመገኘቷ የፀሐይ ብርሃን እንደ ወቅቱ የተለያየ ባህር ይዞ ይፈራረቅባታል። ሰኔ ወር ላይ ጎብኚዎች ወደ አይስላንድ ቢጓዙ ፀሐይ በሌሊትም ብርሃኗን ትሰጣለች። ውላም ሽታም ላፍታ ብቻ ትጠልቃለች፣ ጠልቃ ለመውጣት ያህል ነገር ግን ሰማዩ ፈጽሞ አይጨልምም፣ ወዲያው ብቅ ትላለች። በታህሳስ ወር ደግሞ እያንዳንዱ ቀን ለ20 ሰዓታት ጨለማ ነው። ብዙዎች አይስላንድን ለማየት የሚወዱት ወቅት የበጋው ወራት ነው። ፀሐይ እስከ እኩለ ሌሊት 10 ሰዓት ድረስ የምትቆይበት ወቅት ስለሆነ፣ ይህ የወቅቶች መለዋወጥ የሚፈጥረው ትዕይንት በራሱ ጎብኚዎች ለያዩት የሚወዱት ነው። ሌላው ወደ አይስላንድ የሚጓዙ ጎብኚዎችን ቀልብ የሚስመው ድንቅ ድንቅ ፓርኮቿ ነው። ከአይስላንድ መዲና ሪካቢክ በስተ ምስራቅ 30 ኪሎ ሜትር ራቅ ብሎ ቲንግ ቫትሊሄር ፓርክ ይገኛል። በዩኔስኮ የዓለም ቅርስ መዝገብ ውስጥ የተመዘገበ ሲሆን ብዙ አስደናቂ ነገሮችን ይዟል። ለአብነት በዓለም ረዥም ዕድሜ ያስቆጠረው በአይስላንድ ውስጥ በ922 ቅድም ዓለም የተመሠረተው አልታንጊ የተባለው አሁን ድረስ የቀጠለው ፓርላማ መነሻ ስፍራና የአውሮፓና የሰሜን አሜሪካ ህጉራት የመሬት አካል የሚለያዩበት ስፍራን ነው የያዘ ነው። ሌላኛው ፓርክ ቫትናየር ከደል ደግሞ በ120 ኪሎ ሜትር ስኩዌር ስፋት ባለው መሬት ላይ የተቀመጠ በአውሮፓ ግዙፉ ብሔራዊ ፓርክ ነው። ፓርኩ በአይስላንድ ትልቁን ተራራ ትልቁን የበረዶ ቋጥኝና በአውሮፓ ግዙፉን ፏፏቴ ተያያዘ ሁለት ፓርኮችን በአንድ ላይ አካቶ የተቋቋመ ነው እና ሌሎችን ፓርኮች ያሉባት ምድር ናት አይስላንድ። አይስላንድ ስትነሳ አብሮ የሚነሳው የዜጎቿ የማንበብ ፍቅር ነው። ዘጠና ዘጠኝ በመቶ የአይስላንድ ህዝብ የተማረ ሲሆን፣ አብዛኛው አንባቢ ነው። በርካታ የመጻሕፍት መደብሮችን በሀገሪቱ ይገኛሉ። ከ209 ዓ.ም ጀምሮ በየዓመቱ ጥናት የሚያድርገው አይስላንዲክ ሊትሬቸር ሴንተር የተሰኘው ተቋም ባደረገው የቅርብ ጥናት ባስነበበው መረጃ መሰረት የደሴቲቱ አብዛኛው ህዝብ በማንበብ ፍቅር የተጠቀመሆኑን ያስረዳል። እያንዳንዱ አይስላንዳዊ በወርቡ አማካይ ከሁለት በላይ መጽሐፍት ያነባል። በምድር ላይ አብዛኛው አንባቢ የሚገኘው በአይስላንድ ነው ቢባል ማጋነን አይሆንም። አስደማሚው መልካምድሯ ምድሯ ከዓመታት በላይ ያስቆጠረው ታሪኳና ከሌላ አካባቢ ተነጥሎ ለዘመናት የቆየ ባህሏ ተዳምረው መላ ሀገሪቱ ባፈ ታሪኮች በተረቶችና ተረት ነጋሪዎች የተሞላች እንድትሆን አድርጓታል። በየቀኑ ከአንድ ሶስተኛ በላይ የሚሆነው የአይስላንድ ህዝብ በቋሚነት መጽሐፍ ያነባል። ማንበብ ብቻ አይደለም፣ የአይስላንድ ህዝብ ብዙ ጸሐፊዎችን ያፈራ ነው። በዓለም ዕውቅ ጸሐፊዎችን አፍርታለች። ብዙ መጽሐፍት ያሳተሙ ብዙ ያነበቡና ብዙ መጽሐፍ የገዙ በርካቶች ናቸው። በሀገሪቱ በርካታ የመጽሐፍ መደብሮች እንዲሁም ቤተ መጽሐፍት ይገኛሉ። መዲናዋ ራካቢክ በራሷ በዩኔስኮ የዓለማችን የሥነ ጽሑፍ ከተማ የሚል ክብርን በ2003 ዓ.ም ተጎናጽፋለች። አይስላንዳውያን ክቦልድ ቫካ የተሰኘ ጠንካራ ባህል አላቸው። ይህ በየቀኑ ምሽት የሚሰባሰቡበትና ስላነበቡት መጽሐፍ የሚወያዩበት በመላ ሀገሪቱ የሚተገበር ትውፊት ነው። በዚህ አጋጣሚ እርስ በርስ ታሪክ ይጋራሉ ያነበንድባሉ ወይም ይጠያየቃሉ። ለአይስላንዳውያን መጽሐፍ የክብር ስጦታ ነው። ውድ የዚህ ቻናል ተከታታዮች ስለዚች ውብና አስደማሚ ስለሆነችው አይስላንድ ደሴት ለዛሬ ያልነውን በዚሁ አበቃን።